ሰላም ሰላም እንዴት ናችሁ? የቻናል ቤተሰቦች ያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ላሽ የመጣው አማርኛ ዓረፍተ ነገር ምስረታ ነው ማለት ነው። ረዘም ረዘም ያሉ ዓረፍተ ነገሮችን አብረን እያነበብን እንለማመዳለን። ቪዲዮውን ላይክና ሸር እያደረጋችሁ እስከ መጨረሻ ድረስ አብራችሁ ከኔ ጋር በማንበብና እየጻፋችሁ እስከ መጨረስ በመቆየት አረፍተ ነገሮች ረጀም ረጀም ያሉትን እኔ ጋር አብራችሁ ታነባላችሁ ማለት ነው። ቃላት ማንበብ ላይ ላላችሁ አጭራጭር ነገር ይል ቁጥራችሁ ከጨረሳችሁ በኋላ እንደነዚህ አይነት ነገሮችን እየሰራሁ ረክላችኋለሁ። በዚህ ቻናል እየገባችሁ እናንተ መማር ነው ማለት ነው የሚጠበቅባችሁ። ዛሬ ይዤላችሁ የመጣሁኝ ያረዘመ ጥርጥር ያለ አረፍተ ነገር ይሆናል። እሱን አብረን እናነባለን። ላይክሸር በማድረግ ተከታተሉ። መልካም ቆይታ ይሆንላችሁ። እሺ ተመልሻለሁ። አብረን እናነባለን። እኔ ጋር አብራችሁ አንብቡ። ከመጀመሪያው ጀምሬ አሳያችኋለሁ። እየጻፋችሁ ብትከታተሉ ይመረጣል ማለት ነው። መጀመሪያ ላይ ያለው የ ሚ ያ ም ር ይላል። የሚያምር ይላል የመጀመሪያው። ከዛ ስፔስ ረ ረ ጅ ም ረጅም የሚያምር ረጅም አሁንም ስፔስ አለው። ከዛ መለሎ መለሎ፣ ከዛ ወጣት ወጣት ይላል ማለት ነው። ይህን እንግዲህ አንድ ላይ አብረን እናነባዋለን። የሚያምር ይላል የመጀመሪያው፣ ረጅም ይላል፣ መለሎ ይላል፣ ወጣት ይላል ማለት ነው በአንድ ላይ የሚያምር ረጅም መለሎ ወጣት የሚል ዓረፍተ ነገር ይሆናል ማለት ነው። ቃል ሲሆን ይህ ብቻውን ነው የሚነበብ፣ የሚያምር የሚለው ብቻውን፣ ረጅም ሚለውን ብቻውን፣ መለሎ ሚለውን ብቻውን፣ ወጣት የሚለውን ብቻውን ይነበባል፣ ቃላት ሲሆን ማለት ነው። ዓረፍተ ነገር ሲሆን ደግሞ ትርጉም የሚሰጥ ዓረፍተ ነገር ሲሆን ደግሞ የሚያምር ረጅም መለሎ ወጣት የሚል ዓረፍተ ነገር ይሆናል ማለት ነው። ስታነቡ እናንተ አሁን ቀስ ብላችሁ መጀመሪያ ክፍት ክፍቱን እየጠበቃችሁ ታነቡት እና ከዚ አንድ ላይ ደግማችሁ ደግማችሁ ስታነቡት ግልጽ የሆነ ይገባችኋል ማለት ነው። ኦኬ የሚያምር ረጅም መለሉ ወጣት ወጣቴያን መጀመሪያ ያለው ቀጥሎ ደግሞ በጣም በጣም ይላል የምወደው የምወደው የትምህርት የትምህርት አይነት ይላል ማለት ነው። በጣም ይላል መጀመሪያው የምወደው ይላል የትምህርት ይላል አይነት ይላል ማለት ነው። በጣም የምወደው የትምህርት አይነት ይላል ማለት ነው። በጣም የምወደው የትምህርት አይነት ይላል ማለት ነው። እንዲያረጋጩ ማንበብ በጣም መጀመሪያ፣ ከዚያ የምወደው፣ ከዚያ የትምህርት፣ ከዚያ አይነት በአንድ ላይ ሲሆን በጣም የሚወደው የትምህርት አይነት አድርጋችሁ ፈጠን ብላችሁን ለማንበብ መሞከር ማለት ነው። ኦኬ ከዚህ ቀጥሎ ደግሞ የመጀመሪያ የመጀመሪያ የመጀመሪያ ደረጃ ደረጃ ደረጃ ትምህርት ትምህርት፣ እሺ በአንድ ላይ የመጀመሪያ ደረጃ ትምህርት የመጀመሪያ ደረጃ ትምህርት ይላል ማለት ነው። እንግዲህ እዚህ ጋር ሶስት ቃላቶችን አይተናል። የመጀመሪያ የሚል ደረጃ የሚል ትምህርት የሚል በአንድ ላይ ሲሆን የመጀመሪያ ደረጃ ትምህርት የሚል ዓረፍተ ነገር እናደርገዋለን ማለት ነው። እንደዚህ ያደርጋቸው መለማመድ በጣም ቀላል ነው። አብራችሁ ከእኔ ጋር በመለማመድ ከዩቱብ ላይ ማወቅና መቻል ትችላላችሁ ማለት ነው። መጽሐፍ ትችላላችሁ እስከ መጨረሻ ድረስ በደንብ በማየት መለማመድ ትችላላችሁ ማለት ነው። ኦኬ፣ ቀጥሎ ደግሞ ባህላዊ ይላል። ባህላዊ ይላል። የበ የሃ የለ የወ ባህላዊ ይላል። ከዚያ የዘፈን የዘፈን፣ ከዚያ አይነት አይነት፣ በአንድ ላይ ባህላዊ የዘፈን አይነት ይላል ማለት ነው። ባህላዊ የዘፈን ከዚያ አይነት፣ ባህላዊ የዘፈን አይነት ብላችሁ ታነቡታላችሁ። ማን ነው አንድ ላይ መጀመሪያ እንደነገርኳችሁ ብቻ ብቻውን በማንበብ ባህላዊ፣ ከዚያ የዘፈን፣ ከዚያ አይነት ብቻ ብቻውን ድምፁን ፊደሎችን እየቆጠራችሁ ስታነቡት ከዛ ሁለት የሶስቴ ከዛ በላይ ሲደጋግሙት ግልጽ ሆኖ ይገባችኋል ማለት ነው። ባህላዊ የዘፈን አይነት ይላል ይሄ ቀጥሎ ደግሞ ቀጥተኛ ቀጥተኛ ይላል። መስመር መስመር መስመር ነደፈ ነደፈ ቀጥተኛ መስመር ነደፈ ነደፈ ቀጥተኛ መስመር ከዛ ነደፈ የሚል ዓረፍተ ነገር ይሆናል ማለት ነው። ቀጥተኛ መስመር ነደፈ ይላል። ኦኬ ከዛ መጨረሻው ላይ ደግሞ ቻው ቻው ይላን፣ ከዛ ነገ ይላን። ሁለቱ ፊደል ብቻ ነገ የሚል ትርጉም አላቸው። ከዛ እንገናኛለን እንገናኛለን። ቻው ይላን፣ ነገ ይላን፣ እንገናኛለን ቻው ነገ እንገናኛለን የሚል አረፍተ ነገር ይሆናል ማለት ነው። እንደዚህ ያደርጋችሁ ተለማመዱ። በጣም ቀላል ነው። ለበለጠ ከታች ማስቀምጠው ደውላችሁ ማናገር ትችላላችሁ። አስተያየት ካላችሁም መማር የምትፈልጉ ከሆነም ማናገሮኝና በግል ያስተማርነት ስለምንገኝ እናስተምራለን ማለት ነው። ኦኬ አሁን ላንብብላችሁ። የሚያምር ረጅም መለሎ ወጣት ይላል መጀመሪያ ላይ ያለው ቀጥሎ ደግሞ በጣም የምወደው የትምህርት አይነት ይላል ቀጥሎ ከዛ የመጀመሪያ ደረጃ ትምህርት ይላን። ከዛ ባህላዊ የዘፈን አይነት ይላን። ከዛ ደግሞ ቀጥተኛ መስመር ነደፈ። ቀጥተኛ መስመር ነደፈ። በመጨረሻ ቻው እንገናኛለን፣ ቻው ነገ እንገናኛለን የሚል አረፍተ ነገሮችን አነበብን ማለት ነው። ኦኬ ከዚህ ቀጥሎ ደግሞ በሰማያዊነት የተጻፈ እናነባለን። እሱን ደግሞ አብረን እናንብብ ማለት ነው። እሱን ደግሞ አብረን እናንብብ። ኦኬ እሺ፣ መጀመሪያ ላይ ያለው በዚህ በጥቁር የተጻፈው ጠንካራ ይላል። ጠንካራ ይላል። ከዛ የሆነ ሰው ጠንካራ የሆነ ሰው ጠንካራ የሆነ ሰው ይላል ማለት ነው። ጠንካራ ከዚያ የሆነ ከዚያ ሰው በአንድ ላይ ጠንካራ የሆነ ሰው ብላችሁ ትለብ። በተለይ ጀማሪ ከሆናችሁ ይህ ቪዲዮ ለእናንተ በደንብ ስለሚጠቅማችሁ እስከ መጨረሻ አዩት ጀምራችሁ አታቋርጡ ማለት ነው። ቀጥሎ ደግሞ መኪናው መኪናው ይላል። መኪናው የመ የከ የነ የወ መኪናው ከዛ የኔ ይላል። ሁለቱ ፊደል ብቻ የኔ የምትል ቃል አላት የና የነ ፊደል ማለት ነው። የኔ ከዛ አደለም፣ አደለም መኪናው የኔ አደለም መኪናው ከዛ የኔ አደለም ብላችሁ ስታነቡ ስትጽፉ እንደዚህ ነው ማለት ነው። መኪናው የኔ አይደለም። ቀጥሎ ደግሞ ወንበሩን ወንበሩን ከዛ አዘጋጅ ወንበሩን፣ ከዛ ስፔስ አዘጋጅ። ወንበሩን አዘጋጅ ይላን ማለት ነው። ወንበሩን ከዛ አዘጋጅ ይላን ማለት ነው። ኦኬ ቀጥሎ ደግሞ ነገ ነገ እንገናኛለን፣ ነገ እንገናኛለን ይላን ማለት ነው። ነገ መጀመሪያ፣ ከዚያ እንገናኛለን ይላን ማለት ነው። ጥሎ ደግሞ ደን በኞ ች ን ደንበኞችን ይላል። ከዛ ተቀበላቸው ተቀበላቸው። ደንበኞችን መጀመሪያ የደ የነ የበ የኞ የቸ የነ ደንበኞችን ይላል። ከዛ ተቀበላቸው ተቀበላቸው። ደንበኞችን ተቀበላቸው ይላል ማለት ነው። ኦኬ ከዛ በመጨረሻ የትራፊክ የትራፊክ ደንቦችን ደንቦችን መጠበቅ መጠበቅ የትራፊክ ደንቦችን መጠበቅ የትራፊክ ደንቦችን መጠበቅ የትራፊክ ቃል ነው። ደንቦችን ቃል ነው። መጠበቅም ቃል ነው። በአንድ ላይ ሲሆን የትራፊክ ደንቦችን ጠብቅ የሚለው ሲሆን ዓረፍተ ነገር ይሆናል ማለት ነው። እንደዚህ ያደረጋችሁ መለማመድ በጣም ቀላል ነው። እስከ መጨረሻ ድረስ በማየት መለማመድ ስለምትችሉ ቪዲዮን ሳታቆራረጡ ብቻ አዩት ማለት ነው። ኦኬ፣ አሁን ደግሜ ላንብብላችሁ እና እንጨርሳለን። መጀመሪያ ጠንካራ የሆነ ሰው ይላል። ከዛ መኪናው የኔ አደለም ይላል። ከዛ ወንበሩን አዘጋጅ ይላል። ወንበሩን አዘጋጅ ከዛ ነገ እንገናኛለን ይላል። ከዛ ደንበኞችን ተቀበላቸው ይላል። ደንበኞችን ተቀበላቸው። በመጨረሻ የትራፊክ ደንቦችን መጠበቅ ይላል። የትራፊክ ደንቦችን መጠበቅ ይላል ማለት ነው። እንዲያደርጋችሁ ትለማመዱ በደንብ ግልጽ ይላቸዋል ማለት ነው። በደንብ አርጎ የገባቸዋል። የዛሬ ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ እና ሸር በማድረግ እስከ መጨረሻ ድረስ በመቆየት ተለማመዱ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው።